አሰላሙ አሌይኩም ወረህመቱላህ ወበረካቱ የተወደዳችሁ የቢቢኤን ዕድምተኞቻችን፣ የዕለቱን ዜናዎች ይዤ ቀርብ ያለው ከዜናዎቹ ጋር አቡ ፍርዶስ ነኝ። ኦፌኮ ያለ ሊቀመንበርና ምክትል ሊቀመንበር ቀረ። የኦሮሞ ፌዴራሊስት ኮንግረስ ፓርቲ ሊቀመንበር ታሰሩበት የኦፌኮ ሊቀመንበር የሆኑት ዶክተር መረራ ጉዲና በትናንትናው ዕለት በኮማንድ ፖስቱ አማካኝነት ለእስር መዳረጋቸው ታውቋል። ከዚህ ቀደም ምክትል ሊቀመንበሩ አቶ በቀለ ገርባ በሽብር ወንጀል ተከሰ የታሰሩበት ኦፌኮ አሁን ደግሞ ዋና ሊቀመንበሩ ዶክተር መረራ ለእስር ተዳርገውበት ያለ አመራር ቀርቷል። ዶክተር መረራ ጉዲና የታሰሩት በአስቸኳይ ጊዜ አዋጁን በመተላለፍ እንደሆነ የገለጸው ኮማንድ ፖስቱ ዶክተሩ የተላለፉት የአዋጁ ክፍል ደግሞ መመሪያ ቁጥር አንድ አንቀጽ ሁለት መሆኑን ኮማንድ ፖስቱ አስታውቋል። ይኸው የአዋጁ ክፍል በሽብር ከተሰየመው ድርጅቶች እና ከጸረ ሰላም ቡድኖች ጋር ማንኛውም ግንኙነት ማድረግ ክልክል ነው ሲል ደንግጓል። ዶክተር መራራ ሰሞኑ በቤልጂየም ብራሰል ከግንቦት ሰባት መሪ ፕሮፌሰር ብርሃኑ ነጋ ጋር የኢትዮጵያን ፖለቲካ አስመልክቶ ለአውሮፓ ሕብረት መግለጫ ሰጥተው እንደነበር የሚታወስ ሲሆን ለእስር ያበቃቸውም ከፕሮፌሰር ብርሃኑ ጋር መገናኘታቸው እንደሆነ በኮማንድ ፖስቱ ተገልጿል። ዶክተሩ በቁጥጥር ስር የዋሉት ከውጭ ሀገር ጉዞ እንደተመለሱ መሆኑን የገለጹት መረጃዎች እሳቸው ወደ ሀገር ቤት ከመመለሳቸው በፊት መኖሪያ ቤታቸው በአጋዚዎችና ፌዴራል ፖሊሶች በተደጋጋሚ ቁጥጥር ይደረግበት እንደነበረ መረጃዎቹ አክለው ገልጸዋል። በኮማንድ ፖስቱ የሚያዙ ሰዎች ጠበቃ ማቆምም ሆነ ፍርድ ቤት መቅረብ እንደማይችሉ የሚታወቅ ሲሆን ከዚህ አንጻር የዶክተሩ ቀጣይ ሁኔታ ምን ሊሆን እንደሚችል ለመገመት አዳጋች ሆኗል። ኮማንድ ፖስቱ በበኩሉ ዶክተር መረራ ጉዲና ምርመራ እየተደረገባቸው ነው ብሏል። እስራኤል ኤርትራውያን ስደተኞችን ከግዛቱ አስወጣች። የእስራኤል መንግስት በሀገሪቱ የሚገኙ ስደተኞችን ማስወጣቱን መረጃዎች ጠቆሙ። አንድ መረጃ እንደገለጸው ከሆነ በእስራኤል የሚገኙ ኤርትራውያን ስደተኞች ወደ ዩጋንዳና ሩዋንዳ እንዲሄዱ የተደረገ ሲሆን ስደተኞቹ ከእስራኤል ሲወጡም በነፍስ ወከፍ ሶስት ሺህ የአሜሪካን ዶላር እንደተሰጣቸው ለማወቅ ተችሏል። ዩጋንዳና ሩዋንዳ ስደተኞቹን ከእስራኤል ተቀብለው በሀገራቸው ለማስተናገድ ፈቃደኛ የሆኑት አስቀድሞ ከሀገሪቱ ጋር በገቡት ውል መሰረት መሆኑን ቢቢሲ ዘግቧል። ስደተኛ ኤርትራውያኖቹ ከእስራኤል እንዲወጡ ከመደረጋቸው በፊት ሶስት ምርጫዎች እንደተሰጣቸው የገለጹት መረጃዎች ምርጫዎቹም ወደ ሶስተኛ ሀገር መሻገር እዛው በእስራኤል በሚገኝ የስደተኞች ካምፑስ እንዲቀመጡ ማድረግና በሶስተኛነት ደግሞ ወደ ሀገራቸው መመለስ እንደሆነ ተነግሯል። እነዚህ ሶስት ምርጫዎች ከቀረቡላቸው ኤርትራውያኖች አብዛኛዎቹ ወደ ሶስተኛ ሀገር መሄድን ምርጫው አድርገዋል ተብለዋል። የእስራኤል ስነ ህዝብና ኢሚግሬሽን ቃል አቀባይ ሰቢን ሀዳድ ከሁለት የአፍሪካ ሀገሮች ጋር ስደተኞችን ለማስወጣት ሀገራቸው ስምምነት ማድረጓን ዘገባዎች አስረድተዋል። እንደ ሚዲያዎቹ ዘገባ ከሆነ ዩጋንዳና ሩዋንዳ በፈጸሙት ስደተኞችን የመረካከብ ሂደት በምላሹ ከእስራኤል የጦር መሳሪያ እንዲያገኙ ይደረጋል ሲሉ በሶስቱ ሀገራት መካከል የተደረሰው ሚስጥራዊ ስምምነት ዋቢ ያደረጉ ዘገባዎች አስረድተዋል። ከእስራኤል ወደ ሁለቱ የምስራቅ አፍሪካ ሀገራት የተላኩት ኤርትራውያን ስደተኞች ወደ እስራኤል የገቡት ከባዱን የሳሐራ በረሃን ለወራት በማቋረጥ ሲሆን በእስራኤልም ለብዙ ዓመታት መቆየታቸውን ለማወቅ ተችሏል። የኮማንድ ፖስቱ ቅጥፈት እንደቀጠለ ነው። የአስቸኳይ ጊዜ አዋጁን ያስፈጽማል ተብሎ የተቋቋመው ኮማንድ ፖስት እንደ ከዚህ ቀደሙ ሁሉ በቅጥፈት የተሞላ መግለጫ መስጠቱን ቀጥሏል። ሰላማዊ ትግልን ግብ አድርገው በኢትዮጵያ ከሚንቀሳቀሱ የተቃዋሚ የፖለቲካ ፓርቲዎች ጋር በአስቸኳይ ጊዜ አዋጁ ዙሪያ ተወያይቻለው ያለው ኮማንድ ፖስቱ የአስቸኳይ ጊዜ አዋጁ ለተቃዋሚ ፖለቲካ ፓርቲዎች ምቹ ሁኔታ ፈጥሯል ሲልም ተሳልቋል። የኮማንድ ፖስቱ ሴክሬታሪያ እና የመከላከያ ሚኒስትር አቶ ሲራጅ ፈርጌሳ የአስቸኳይ ጊዜ አዋጁ ዓላማ በተቃዋሚ ፓርቲዎች ላይ ስጋት መደቀን አይደለም ባሉ ጥቂት ሰዓታት ውስጥ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መራራ ጉዲና ለእስር ተዳርገዋል። መሬት ላይ ያለ እውነታ ይህ ሆኖ ሳለ ኮማንድ ፖስቱም ሆነ የህዋት መንግስት ማጭበርበራቸውን እንደቀጠሉበት አስተያየት ሰጪዎች ተናግረዋል። አዋጁ ለተቃዋሚ ፓርቲዎች ህልውና ዋስትና የሰጠ ነው ሲሉ በድጋሚ የገለጹት የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ ተቃዋሚ ፓርቲዎች የአስቸኳይ ጊዜ አዋጁን የሚተቹት ሙሉ ይዘቱን ስላልተረዱት ነው ቢሉም ከተቃዋሚዎች በኩል ትችትና ነቀፌታ ተሰንዝሮባቸዋል። የአስቸኳይ ጊዜ አዋጁ ይፋ ከተደረገ በርካታ የተቃዋሚ ፓርቲ አመራሮች መታሰራቸው የሚታወቅ ሲሆን ከተቃዋሚዎች በተጨማሪም ሰላማዊ ህዝብ በገፍ ወደ ወህኒ መውረዱ አይዘነጋም። በቱርክ በሴቶች ትምህርት ቤት በተነሳ የእሳት ቃጠሎ የሰው ህይወት አለፈ። በቱርክ በተነሳ የእሳት ቃጠሎ የተማሪዎች ህይወት ማለፉን ተነገረ። አዳና በተባለችው የቱርክ ከተማ በሚገኝ የሴቶች ትምህርት ቤት በተነሳው የእሳት ቃጠሎ 11 ተማሪዎችና አንድ አስተማሪ ህይወታቸው ሲያል፣ ሌሎች 22 ሰዎች ደግሞ ከፍተኛና መጠነኛ ጉዳት እንደደረሰባቸው መገናኛ ብዙሃን ዘግበዋል። ጉዳት የደረሰባቸው 22 ሰዎች የህክምና እርዳታ እየተደረገላቸው ነው ተብሏል። የሀገሪቱ ፖሊስ የእሳቱን መነሻ እየመረመረ እንደሆነ የገለጸ ሲሆን በእሳት ቃጠሎ የሞቱት ተማሪዎችም በክፍላቸው በር ላይ ወድቀው መገኘታቸው ጉዳዩን እየመረመረ የሚገኘው ፖሊስ አስታውቋል። በሴቶች ትምህርት ቤት ላይ የደረሰውን የእሳት ቃጠሎ ተከትሎ ስድስት ሰዎች በቁጥጥር ስር ውለው ምርመራ እየተደረገባቸው እንደሚገኝም ተነግሯል። ለሞት የተዳረጉት ሴቶች ተማሪዎች እድሜያቸው ከአስራ አራት ዓመት በታች ሲሆን አንዳንድ ተማሪዎች እሳቱን ሽሽት በመስኮት ዘለው ሊወጡ ሲሉ አደጋ እንደደረሰባቸው የሀገሪቱ ፖሊስ አስታውቋል። የደረሰውን አደጋ ተከትሎ የሚፈጠረው መደናገጥና ለመረጋጋት ለመቀነስ በሚል የሀገሪቱ መንግስት በአደጋ ዙሪያ የሚወጡ የዜና ሽፋኖች ላይ ገደብ ማስቀመጡን መረጃዎች ጠቁመዋል። ለዕለቱ ያዝናቸው ዜናዎች እስካሁኑ ነበሩ። አብራችሁን ቆዩ። ከፕሮግራሞቻችን ጋር ባልደረባችን አቡ ፊርዶስ እናመሰግናለን። አድማጮቻችን፣ አሁን ደግሞ እኔ ወደ ያስኳቸው አክባሮች እንሸጋግራለን። አብራችሁን ቆዩ። ለዚያራ ወደ ገርባ ከተማ እየተጓዙ የነበሩ የሐርቡ ከተማ ሙስሊሞች ከመንገድ ላይ ታግተው መታሰራቸው ተሰማ። ባለፈው ሰኞ በቅርቡ ከእስር የተፈቱትን የገርባ ከተማ ሙስሊሞችን ለመዘየር ከሐርቡ ከተማ ተነስተው ወደ ገርባ ከተማ እያቀኑ የነበሩት አስራ አራት ያክል የሐርቡ ከተማ ሙስሊሞች ኮምቦቻ ከተማን አልፈው ሚጤቆሎ የሚባል አካባቢ እንደደረሱም የቃል ወረዳና የኮምቦቻ ከተማ የህወሀት መራሹ ስርዓት ደህንነቶችና ፖሊሶች ሙስሊሞቹ የሚጓዙበትን መኪና መንገድ ዘግተው በማስቆምና የመኪናው አሽከርካሪ ለሽጉጥ መዘው በማውጣት አስገድደው ወደ ቃል ወረዳ ፖሊስ ጣቢያ በመውሰድ ግማሾቹን ሙስሊሞች ለሰዓታት አግተው ካሰሯቸው በኋላና ግማሾቹን ደግሞ ፖሊስ ጣቢያ በማሳደር በሚቀጥለው ቀን ማክሰኞ ወደ ሐርቡ ከተማ እንዲመለሱ መደረጋቸውን የሐርቡ ከተማ ምንጮቻችን በላኩት መረጃ አመላክተዋል። ባሳለፍነው ሰኞ ከረፋዶ አምስት ሰዓት አካባቢ የአካባቢው ባህላዊ አልባሳት የሆነውን ነጭ ሻል ወይም ጋቢ ለስጦታ አገዝተው እና በቅርቡ ከስር የተፈቱትን የገርባ ሙስሊሞች ለመዘየር በመጓዝ ላይ ሳሉ በመንግስት ደህንነቶች የታገቱት አስራ አራቱ ንጹሐን የሐርቡ ከተማ ሙስሊሞች የመኪናውን ሹፌር ጨምሮ ስምንቱ ከሰዓታት እገታ በኋላ ከምሽቱ አስራ ሁለት ሰዓት የተለቀቁ ሲሆን ቀሪዎቹ ስድስቱ ሙስሊሞች ደግሞ በሚቀጥለው ቀን ማክሰኞ እኩለ ቀን ላይ ከፍተኛ ዛቻና ማስፈራሪያ ከተሰነዘረባቸው በኋላ መለቀቃቸውን ቢቢኤን ነው ወይም ለማወቅ ችሏል። ከሐርቡ ከተማ የተገኘው መረጃ ጨምሮ እንደሚያመላክተው በተለይ አሸብር የተባለው እና ጀማል የተባሉ የቃል ወረዳ ፖሊስ እና የደህንነት አባላቶች ለእስላም እና ለሙስሊሞች ከፍተኛ ጥላቻ ያላቸው ከመሆኑ ባሻገር አፋ አውጥተው እኛ ሙስሊሞችን እናጠፋለን በሚል ክብረነክ ስድብ ስድብና ዘለፋ በሙስሊሞች ላይ እየሰነዘሩ እንደሚገኙ ለማወቅ ተችሏል። ቀደም ባሉት ጊዜያቶች ሐርቡ ከተማ ሙስሊሞችን ቤት ለቤት እየዞሩ ቢቢኤንና ኢሳትን ታደምጣላችኋሉ በሚል የከተማዋን ሙስሊሞች ለማሸማቀቅ ጥረት ማድረጋቸው ታውቆ እነዚሁ ደህንነቶችም እናንተ ሙስሊሞች ትግላችን እስከ ድል ደጃፎች ተጠናክሮ ይቀጥላል እያላችሁ በመንግስት ላይ ታሴራላችሁ በሚል ማስፈራሪያ እንደሚፈጽሙባቸውም ከተገኘው መረጃ ለማወቅ ተችሏል። በነ ከድር መሐመድ የክስ መዝገብ የተካተቱት 19 ሙስሊሞች እንደዚሁም በነቢዩ ሲራጅ የክስ መዝገብ የተከሰሱት ሰባት ንጹሃን ሙስሊም ወጣቶች በነገው ዕለት ህዳር 23 2009 ፍርድ ቤት እንደሚቀርቡ ታወቀም። በነገው ዕለት በሚኖረው የፍርድ ቤት ብሎ ተከሳሾቹ ፍርድ ቤት የሚቀርቡት ከክሱ ነፃ ናችሁ ወይም በአቃቢ ህጉ ማስረጃ መሰረት ጥፋተኛ ናቸው ተከላከሉ፣ የሚለውን ብይን ለመስማት እንደሆነም ታውቋል። በነገ ሁለት ፍርድ ቤት ይቀርባሉ ተብሎ የሚጠበቁት ጋዜጠኛ ዳርሶ ማሶሪ እና ጋዜጠኛ ካሊድ መሐመድን ጨምሮ 26ቱ ንጹሃን ሙስሊሞች የጸረ ሽብር ህጉን 652 ዝባር 2001 በመጥቀስ የተከሰሱ ሲሆን በዚሁ ክስ ይዘት ላይ በቅርቡ ከእስር የተፈቱትን የህዝበ ሙስሊሙን መፍትሄ አፈላላጊ ኮሚቴ አባላት ኦስታዝ አቡ በክር አህመድን ጨምሮ ሌሎችም አሁን ከእስር ነጻ የሆኑ እንዲሁም በእስር ላይ የሚገኙ ቀሪ የኮሚቴው አባላትን በኃይል ከእስር ልታስፈቱ ነበር የሚል እንደሆነም የሚታወቅ ሲሆን ከዚህ በተጨማሪም ከኮሚቴዎቻችን ክስ ላይ ውድቅ የተደረገው መሰረተ ቢስ ውንጀላ ማለትም ሃይማኖታዊ መንግስት ልትመሰርቱ ነበር በማለት በሐሰት የተወነጀሉበት ሐሰተኛ ክስ መሆኑም ተጨምሮ ይታወሳል። ይህ በእንዲህ እንዳለም ንጹሃን ተከሳሾቹ በኃይል ከእስር ቤት ልታስፈቷቸው አሲራችሁ ነበር የተባሉበት ክስ ላይ የተጠቀሱት ኡስታዝ አቡበክር አህመድን ጨምሮ አስራ አራቱ የኮሚቴው አባላት የተመሰረተባቸው ክስ ቀርቶ በመስከረም መጀመሪያ ላይ የተፈቱ ሲሆን ኡስታዝ አህመድ ዲንጀበል፣ ኡስታዝ አህመድ ሙስጠፋ፣ ኡስታዝ መሐመድ አባተና ወንድም ካሊድ ኢብራሂም በእስር ቤት እንዲቀሩ መደረጋቸው ይታወቃል። የበንዲ እንዳለን በከድር ማመድ የክስ መዝገብ ውስጥ ከወንድሟ ማሻቡዲን ጋር በተመሳሳይ ሀሰተኛውን ጀል ተከሳ ፍርድ ቤት ስትመላለስ የነበረችው ሀያት ብራ ትገኝበት የነበረ ሲሆን ታሳለፍነው መስከረም አንድ ከተፈቱት ጋር ክሷ ተቋርጦ መፈታቷ የሚታወስ ሲሆን፣ በዚህ ምክንያት በአሁኑ ሰዓት በክስ መዝገቡ አስራ ዘጠኝ ሙስሊሞች ጉዳያቸውን እየተከታተሉ ይገኛሉ። በሰላማዊ የመብት ማስከበር ትግል ሳቢያ ከየአካባቢው ተይዘው ተይዞ በሐሰት የተከሰሱ ሙስሊሞችን ካንጋሮ ፍርድ ቤት ለአመታት ያለ ፍርድ እያንገላታ የሚገኝ ሲሆን እነዚሁ ንጹሃን ተከሳሾችም ታሳለፍነው ህዳር ሰባት ሁለት ሺህ ዘጠኝ ፍርድ ቤት ቢቀርቡም ፍርድ ቤቱ ፍትህ ነፍጓቸው ተመልሰዋል። ባሳለፍነው ህዳር 7 2009 በነበራቸው ቀጠሮ ቅሊንጦ የሚገኙ ተከሳሾች ብቻ የቀረቡ ሲሆን በሸዋሮ ቤት የሚገኙ ተከሳሾች ፍርድ ቤት አልቀረቡም በሚል ምክንያት ሁሉም ተሟልተው እንዲቀርቡ በሚል ተለዋጭ ቀጠሮ መሰጠቱ የሚታወስ ሲሆን በሁለቱም የክስ መዝገቦች ስማቸው የተጠቀሱ 26 ወጣቶችም ከአመታት እንግልት በኋላ ነገ ውሳኔ ያገኛሉ ተብሎ ይጠበቃል። እንደሚታወቀው አቃቤ ሕጉ በተከሳሾቹ ላይ በቂ ማስረጃና ምስክር ያላቀረበባቸው መሆኑ የሚታወቅ ሲሆን ከዚህ ቀደም ቦት የነበረው ማስረጃም አራት ሐሰተኛ ምስክሮች ሲሆኑ እነዚሁ ምስክሮች ፍርድ ቤት ቀርበው የተናገሩት የተከሳሾችን ንጹህነት የሚያስረዳ እንደነበር መዘገቡ የሚታወስ ሲሆን ህዝብ ሙስሊሙ በነገው ዕለት ፍርድ ቤት በመገኘት ለንጹሐን ወንድሞቻችን አጋርነቱን እንዲያሳይም ተጨምሮ ጥሪ ቀርቧል።